ራስን የምታስከብርበት አስር መንገዶች አድመጠኝ። በተለይ አስረኛው በጣም አስፈላጊና ኢምፖርታንት ነው። በሰዎች በደንብ እንድትከበር የምትፈልግ ከሆነ እነዚህ ነገሮች አዳምጠኝ። አንደኛው የማይፈልግህን አትፈልግ። የማይፈልግህን ሰው መፈለግህን አቁም። አንድ ሰው የማይፈልግ ከሆነ ያንን ሰው አንተን እንዲወድ ወይ ደሞ አንተን እንዲፈልግ እንዳታስገድደው፣ እንዳትማጸነው፣ እንዳታረገው ካልፈለገ ካልወደደ ተወው። በዚህ መንገድ ነው ክብርህን ማንነትህን የምታስከብረው። ሁለተኛው አትለምን። ለፍቅር ሊሆን ይችላል ለጓደኝነት፣ በፍጹም እንዳትለምን። እነዛ ሰዎች ካልወደዱ ካላፈቀሩ ተዋቸው። አለበለዚያ ክብርህን ነው ዝቅ የምታደርገው። ሶስተኛው አላስፈላጊ ነገር አትናገር። ከአንድ ሰው ጋር ልትጣላ ትችላለህ። ያ ሰው ሊያበሳጭ ይችላል ወይም ደግሞ ክብርህን ዝቅ ሊያደርገው ይችላል። ነገር ግን እየተበሳጨ አላስፈላጊ ነገር እያወራ ራስን እንዳታረክሰው በፍጹም አላስፈላጊ ቀረቶች ካፍ እንዳይወጣ፣ ክብርንና ማንነትን ማስጠበቅ ከፈለግክ ማለት ነው። አራተኛው ሰዎች ሲንቁ፣ ሰዎች ክብርን ሊነቁ ከሞከሩ ወዲያውኑ እነዛን ሰዎች ከሕይወት አስወግዳቸው። ከሕይወት ከት አርገ አስወጣቸው። በፍጹም ከነሱ ጋር እንዳትጠላ፣ ከነሱ ጋር እንዳትመላለስ፣ ወዲያውኑ ከሕይወትና ካጠገብ አስወግዳቸው። በዚህ መንገድ ነው ክብርህን ማነትን የምታስጠብቀው። አምስተኛው ብርህን ያላወጣበትን ነገር ያልገዛውን ነገር የሌላን ሰው ምግብ አትመገብ። አንተ ገንዘብ ያላወጣበትን ብር ያላወጣበትን ምግብ አትመገብ፣ ክብርህንና ማነትን ዝቅ ያረገዋል፣ ያረክሷል። ስድስተኛው ራስህን ለራስህ ብቻ ብለ ደስተኛ አርገው። ሌላውን ሰው ደስተኛ ለማድረግ ብለ ማነትን ራስህን ደስታህን እንዳታጣው እንዳትገለው። ሰባተኛው ሰዎች በሌሉበት ሰዎች በሌሉበት ሰዎችን በፍጹም እንዳታማ። ልብ ካለ ፊት ለፊታቸው አውራ። እነሱ በሌሉበት ሰዎችን ማማት አንድ የፍርሃት ምልክት ነው። ስምንተኛው ከማውራት በፊት አስብ። 99% የምኑ ሰዎች ካፈ በሚወጣው ቃል ነው የሚገምቱ የሚገመግሙ በተለይ ኢትዮጵያ ውስጥ። ስለዚህ ራስን ማስከበር ከፈለግ ካፌ የሚወጣውን ነገር ማስተዋል ይኖርብሃል። ዘጠነኛው ለራስ ብቻ ብለ ቆንጆውን ሌላውን ሰው ለመማረክ ብለ ራስን እንዳትቀይረው። ወይም በሌላው ሰው ለመወደድ ብለ ራስ ላይ መጥፎ ነገሮችን እንዳትጠቀም። ራስን ሁን። ካልወደዱ ካላፈቀሩ የተሳሳተ ቦታ ላይ ነው ያለሆ ማለት ነው። ስለዚህ ለሰዎች ብለ ራስና ማንነትን እንዳትቀይረው፣ ክብርን ዝቅ ያረገዋል። አስረኛውና ዋነኛው ለሰዎች ጥሩ ነገር አድርግ፣ በተለይ ካንተ እርዳታ የሚያስፈልጋቸው ሰዎች እነዚህን ከላይ የነገርኩህን ነገሮች ካከበርክ ከተከበርክ፣ እመነኝ በሰዎች የመከበር እድልን ተጨምረዋለ፣ ታስፋፋዋለ። ስለዚህ ከላይ በነገርኩ ሐሳብ ውስጥ ከተስማማ ኮሜንት ለሐሳብን አስቀምጥልኝ። ለተጨማሪ ፎሎና ሰብስክራይብ ማድረግ እንዳትረሳ።